እንጀራ የናፈቃቸው እንጀራ ፍርፍር ልጋብዛችሁ። ዛሬ ፍርፍር እንደኔ የምትወዱ ለቁርስ፣ እንደዚሁም ለመክሰስ በነገራችን ላይ ምሳም ይሆናል አይደል? እና ምሳም። ሰላም፣ ጤና ይስጥልኝ ውድና የተከበራቸው ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር መስገን። ሰላማችሁ ባላችሁበት ግዝት ትርፍ ይበልልኝ። እንኳን ወደ አይመን ዘወርቅ ቱብ በሰላም በፍቅር መጣችሁ። ስለመጣችሁ አመሰግናለሁ። ለቻናል አዲስ የሆናችሁ ማለትም ገና ዛሬ የመጣችሁ ካላችሁ ላይክ፣ እንደዚሁም ሰብስክራይብ አድርጉ የደውል ምልክቷንም ተጫኑ። የሁል ጊዜ ዩቱበር ጓደኞቼ ደግሞ ላይክ፣ እንደዚሁም ሰብስክራይብ እያደርጋችሁ የምታበረታትኝ ሸርም እያረጋችሁ በጣም አመሰግናለሁ። ፈጣሪ ያክብርልኝ። ዛሬ ደግሞ ይህ ትንሽ ፍርፍር እንሰራልን አብረን አብረን እንሰራለን ማለት ነው። ወደ አሰራሩ አብረን እንግባ። እንጀራ የምትወዱ እንጀራ ፍርፍር የምትወዱ ያው አብረን እየሰራን አዲስ ባይሆንም የዛሬ ውሉ ወይም ውሏችን ላጋራችሁ እወዳለሁ ማለት ነው። ቪዲዮ አብረን እንግባ። ላይክ በማድረግ ጀምሩት። በመጀመሪያ ሽንኩርታችንን እንከትፋለን። እንግዲህ ሽንኩርት እንደመጣናችሁ ነው፣ በነገራችን ላይ ይሄ ብዙ ስለሚወጣው አንድ ነው። ሁለተኛም ነገር ደግሞ ትንሽ ነው የምንሰራው ብዙ አይደለም። ወይ አንድ እንጀራ ሚያንስ ከግማሽ እንደዛ ለሚሆን ያክል ሽንኩርት ነው። እንደ ስራችሁ ነው የሚወስነው፣ እንደምትሰሩት፣ እንደ ቤተሰባችሁ አካል ነው። የሁሉን ነገር መጠናችን ሁላችንም እንደ ጎረቤታችን ሳይሆን እንደ ቤታችን ነው። ስለዚህ ያው ያለን ሸር እንደራረጋለን ለማለት ያክል ነው ማለት ነው። ቤተሰቦቼ እልክ ላይ እንደዛ ነው። ሽንኩርትም ይወዳል ለማ ይወዳል። ለዞሮ ከትፈነዋል እንደዚህ እናደርገዋለን ማለት ነው። ሽንኩርታችንን ዘይት ጨምረን እያበሰልን ደግሞ ቲማቲማችንን እንከፍታለን፣ እንከትፋለን ማለት ነው። እንከፍታለን አላልኩም ይቅርታ። ከዛ ያው ቲማቲምም እንደዛው ማለት ነው። እንደዚሁ አንድ እጠቀማለሁ እንግዲህ። መጠኑ ካስፈልጋችሁ ማለት ነው የምትፈልጉ ካላችሁ እና ሁሌ የምታበረታት ቤተሰቦቼ፣ በጣም ነው ማመሰግነው። ዛሬ ገና አዲስ የመጣችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። እንደዚሁም ደግሞ የደውል ምልክቷን ብትጫኑ ዘወትር የምሰራቸው ቪዲዮዎች ወደ እናንተ በፍጥነት ይደርሷችኋል። ሀሳብ አስተያየታችሁን ደግሞ በኮመንት ጻፉልኝ። ያው ሽንኩርት እያበሰልኩ ነው። በነገራችን ላይ ያው ይቱ ላይ አንዳንዴ ያው ጥሩ ስራ ባይሆንም እኔ የምሰራው ስራ ቢያንስ ሰውን አይጎዳም ብዬ ነው። ባያስተምራችሁም አይጎዳችሁም ብዬ ነው የማስበው እና ላይክ አድርጉ። ለምንድን ነው ላይክ ማታደርጉት? ያው ቻናል እንግዲህ ምግብ ይሰራል። ሁለ ገብ ነው። ሁለ ገብ ስላቸው ሁሉንም ማለት አይደለም። ለምሳሌ የማልፈልጋቸው ዜና ምናምን ነገር ከነሱ ከነሱ ውጪ ያለውን ምግብ እኔ የምሰራቸውን ነገሮች ሁሉንም ያቀርባል ማለት ነው። ለማንኛውም ሁሉንም ስለምትከታተሉ በጣም አመሰግናለሁ እና ያው ያለ ማለት ነው ውድ ቤት ሰዎች። እሺ ቲማቲሙን ደግሞ በዚህ መልኩ ከተከተፍን እናደርገዋለን ማለት ነው እና ጽፌ ነበረ። ያው ድምጽ አስገባው ዞሮ ለማንኛውም ማንኛውም በሳይለንት የሚያዳምጣ ያለ ለዛ ነው ጽሁፍ የጻፍ ነው ማለት ነው። እና ቤተሰቦቼ፣ እኔ ፍርፍር በጣም እወዳለሁ። እንደኔ ፍርፍር የምትወዱ እኔ ፍርፍር በማንኛውም ሰዓት በቀረበኝ ጠዋት ቢቀርበኝም ደስ ይለኛል። ያው ጠዋት አካባቢ ነው እኛ የሰራ ነው ማለት ነው። ከዛ ሽንኩርት ሲበስል በርበሬ ጨምሬያለሁ እዚህ ጋር በርበሬ ያው የመጠናችንን ያክልን እንጨምራለን እና በስለዋለን ማለት ነው። እንዳያቀጥለን እና ያው ሁሉም የሀገራችን ምግብ ነው፣ እንጀራውም ሁሉም ማለት ነው። እና በጣም ነው ደስ የሚለው የሚጣፍጠውም። ሰርታችሁ ሞክሩት ቤታችሁ። እናንተ የኔንም ኑ ተጋሩኝ። እሺ ውድ ቤተሰቦቼ እንደዚህ አበስለዋለሁ። ቁረጥ ቁረጥ እያደረግኩ ነው የምሰራላችሁ። ምክንያቱም ሙሉ ሙሉ በሙሉ ከቀረጽን ያው ቪዲዮ በጣም ረጅም እና አሰልች ይሆናል። ከዛ ለዛ አንጻር ውሀ ትንሽ ጠብ እያረግን ያው እናበስላለን ማለት ነው። በርበሬ እንደዚህ ያው በደንብ ስናበስለው አያቃጥለንም። ለዛ ለዛ ነው እኔ ብዙ ላይክ አድርጉ። ላይክ እያደረጋችሁ ቪዲዮውን ተከታተሉ ቤተሰቦቼ። ተወደዳችሁት ደግሞ ሌሎች ሼር አድርጉ። እርግጠኛ ነኝ አይጎዳችሁም። እና አመሰግናችኋለሁ ደግሞ ስለምታበረታቱኝም ማለት ነው ቤተሰቦች፣ እጅግ በጣም ነው የማመሰግነው። ከዛ እንደዚህ ከበሰለ በኋላ ቲማቲም ጨምራለሁ። በነገራችን ላይ የቲማቲም አጨማመራችን እንደ ፍላጎታችን ነው፣ ከበርበሬ በፊትም ከበርበሬ በኋላም ደስ እንዳላችሁ። እኔ በርበሬው እንደ ቀጥለኝ ስፈልግ ወይም ደግሞ ማሸት ስፈልግ ከፊት ነው ማደርገው። ከፊት ከሽንኩርቱ ጋር በደንብ ከጠበስኩ በኋላ ከዛ ቲማቲሜን እጨምራለሁ ማለት ነው። እና የእናንተ ፍላጎት ነው። ሳታበስሉ ሽንኩርቱን ማን በርበሬ ሳትጨምሩ ከሽንኩርቱ ጋር ማብሰል ትችላላችሁ። ከዛ በርበሬ ማለት ነው እኛ ያው መጀመሪያ በርበሬ ከዛ ቲማቲም ያው ፍርፍር ያጣፍጣል ቲማቲም እና ለዛም ብንጠቀም ባንጠቀም ችግር የለውም። በነገራችን ላይ እኔ ብዙ ጊዜ ቲማቲም እያናክልኝ አንዳንዴ ይጠቀማሉ፣ አንዳንዴ አልጠቀምምም ማለት ነው እና ቁርሳችሁን እዚህ ጋር አንድ ተኩል ያ አንድ ተኩል የሚሆን በሻይ ማንኪያ ማለት ነው ጨው ነው የተጨመረው። ጨው አልጨመርሽም እንዳትሉኝ፣ እዚህ ጋር ጨው ጨምር ያለሁ አልጻፍኩበትም ነሯል ደግሞ ቆይ ጽፋለሁ ማለት ነው እና ፍርፍር በነገራችን ላይ እዚህ ነጭ ሽንኩርት ነው የተጨመረው ትንሽ በጣም ያልደቅቀ እንደ ፍላጎታችሁ ማለት ነው። ነጭ ሽንኩርት በጣም ነው የሚያጣፍጠው። በዛም ላይ ደግሞ ነጭ ሽንኩርት ለጤናችንም እጅግ በጣም ጠቃሚ ነው እና ያው አጠቃቀማችሁን እንደ ፍላጎታችሁ ማለት ነው። እናንተ በምንፈልጉት አይነት አድርጋችሁ መጨመር ትችላላችሁ። አንዳንዶቻችን እንደዚህ ፍጥጥ ፍጥጥ ሲል ደስ ይለናል። እኔም ደስ ይለኛል። በነገራችን ላይ ያው ሀይን ጠብ እያደረግኩ አበስላለሁ ላችኋለው ያው ትንሽ እንደዚህ ኮስተር ያለች ነገር እንወዳለን እኛ አበሾች፣ ደስ ይለናል። በነገራችን ላይ እንጀራው ደህና ነው፣ ቆንጆ እንጀራ ነው። ያው አስባችሁታል፣ ከሀገር ቤት መጥቶ እዚህ ሲበላ ማለት ነው። እኔ በጣም ይገርመኛል። ሰው ብቻ ነበር የሚመጣ የመሰለኝ ሰው ሀገር ማለት ነው። ለካ ምግባችንን ይዘን ነው የምንዞረው እስከ ዛሬ አላወቅሽም ወይ እንዳትሉኝ። ታዲያ እሺ እዚሁ የሚጋገር ይመስለኝ ነበር እኔ። እና እንጀራችን እንደዚህ እንቆርጣለን። ያው እንጀራ ቤት አልጋገርኩም ዛሬ ትላላችሁ፣ ከዛ የሀገር ቤት የጤፍ እንጀራ ነው ቢጠቁርም ያው ብቻ ደህና ነው፣ የወካ እንጀራ ማለት ነው። ከተመቻቸው እንደዚህ ጥቅልል እያደረጋችሁ ከተቆረጠላችሁ ትቆርጣላችሁ። ይሄ ግን አሪፍ ነው፣ በራሴ ወድጀዋለሁ። ከዛም እንጀራችንን ቆርጠን ካዘጋጀን በኋላ የምንፈልገውን ያክል ውሃ እንጨምራለን። ማለትም በእንትናችን ለክተን ማለት ነው። በእንጀራችን መጠን በጣም ሳናበዛን እንጀራ ምን ያክል እንደሆነ መጠን አይተን ውሃችንን እንጨምርና ስጓችንን እናበስላለን። በስሏል ኦሬዲ ግን የጨመርነውን ውሃውን ተከትካለን። ጫው ምናምን ቀመምሳችሁ በቃ ቀምማችሁ አለቀ ትላላችሁ። የቆንጅዬ ምርጥ እንጀራ ፍርፍር ነው። እንግዲህ እዚህ ጋ ያው እሳታችንን እኛ አጥፍተናል ማለት ነው። እንዳይደርቅብን ስንፈልግ እናጠፋለን። ስጎ በዛ ካለብን ደግሞ ቀንስ አድርገን እንተዋዋለን ማለት ነው። የእኛ አነስ ያለ ስለሆነ አጥፍት ኦርዲ አጥፍቼ ጨርሻለሁ። ከዛ ገልበጥ ገልበጥ አድርጎ ያው አውጣት ማለት ነው እና እንዴት ነው እንጀራ ፍርፍር ላይ፣ እንዴት ናቸው እናንተ? ቃሪያ ረስተናለ ዛሬ። ሙቀቱም አደጋ ነው። ከሙቀቱ አንጻር ያው በርበሬው ብቻ ይበቃል። የሚያቃጥል ነገር ስንበላ እና ስኮር ሙቀት ይጨምራሉ። ነዛ ነው ብላችኋለሁ። ይው አያምርም ታዲያ፣ በጣም ነው የሚያምረው። የእንጀራው ጥንካሬ በጣም ነው የገረመኝ፣ ምር እዚህ ድረስ መጡ አለመሰባበሩ፣ ምናምን ነገር በጣም ነው ደስ የሚለው። ኑ እስኪ ተጋበዙ። የው እንጀራችንን እናደርጋለን። ከዛ የው ደርሶልናል። አይ ፍርፍር የእናት ሀገር ማስታወሻ። የትም ብሆኑ ግን የሀገራችሁን ምግብ ሲጠርጣችሁ ስትመገቡ ግን ደስ ይላል። ባህላዊ ምግብ ያው ሁሌም ሁሌም አዲስ ምቅርት አድርጉልኝና በተለይ እንደዚህ ከሰው ጋር ከቤተሰብ ጋር ሲሆን ደግሞ በጣም ነው ደስ የሚለው። እና ተጋበዙልኝ። የኛ ምግብ ያው ለሁሉም ይመቻል ብዬ ነው የማስበው። ለሚመገበው ሁሉ በጣም አሪፍ ነው፣ የኛ በተለይ የአበሾች የኢትዮጵያ ምግብ እንጀራ በጣም ነው ደስ የሚለው። በሉ ስለተከታተላችሁ በጣም ነው የማመሰግነው። ፈጣሪ ያክብርልኝ። ላይክ ያላደረጋችሁ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ኮሜንት ያላደረጋችሁ ደግሞ ኮመንት አድርጉ። ማለት ነው እና ምን ይመስላችኋል? ኑ እንብላ እስኪ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ደህና ሆኑ። አመሰግናለሁ። ባይ ቻው ቤተሰቦቼ